አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ ከኔ ጋር? አልሐምዱሊላ ረብልዓለሚን ሁሉ ሰላም ሁሉ መልካም ነው። ሁላችሁንም ሰላም ሰላም ብያለው። ክርስቲያን ወገኖቼም ወደ ሀገሮቼ ልጆች እንዴት ናችሁልኝ? አላህ ስብሐነ ወተዓላ ብያላችሁበት ሰላማችሁን ብዝት ብዝት ዝት ያደርግልኝ እንሻ አላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ ሼር ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። ውድ የሀገሬ ልጆች አመሰግናለሁ። ለምታበረታቱኝም ለምትሰጡኝም አስተያየት ጀዛ ካላሁ ኸይር ብያለሁ። አላህ ጀዛችሁን ይክፈላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው ግጥም ነው የግጥሙ ርዕስ እንግዲህ ወይ ስልኬ ይላል። እንደምታዩት ርዕሱ ላይ ወይ ስልኬ ይላል። ኢንሻላህ ግጥሙን አቅርብላችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ላይክ ሸር እያደረጋችሁ እያረጋችሁ አስተያየታችሁንም ኮሜንት አስቀምጡልኝ ማለት ነው እና አዲስ የሆናችሁም ሰብስክራይብ በማድረግ ተቀላቀሉ፣ ቻናሌን አበረታቱኝ። ባርክ ፊክ አላህ ጀዛችሁን የሚጠራቸው ማለት ነው። እሺ፣ የግጥሜ ርዕስ ወይ ስልኬ ይላል። እኔ አንድ በሉኝ ሰዎች፣ ጉዴ ልንገራችሁ ፍረዱኝ ሙስሊሞች፣ ባህላል ገንዘቤ ገዝቻ ያመጣሁት፣ ጊዜም በሙሉ ለሱ የሰጠሁት፣ ከሱ ጋራ ውዬ አብሬ ያደርኩት የገዛ ሞባይሌ ሆኖብኛል ጠላት፣ ከጫንኩበት ወዲህ ዋትሳፕ እና ታንጎ፣ ማንም እንዳያጣኝ ሊያወራኝ ፈልጎ ኢሞውና ፌስቡክ ሁሉም እንዳይቀር ቢያገናኙን ብዬ ከወዳጅ ዘመድ ጋር ለኢባዳም እ በኦንላይን ፍቅር ተጠምጀ ተጠምጀላችሁ ለኢባዳ የሚሆን ጊዜ አጣሁላችሁ። ለሊትና ቀኑ እየተምታታብኝ ምኑንም ሳላቀው መሽቶ እየነጋብኝ። ሸርጡን አሟልቼ መስገድ ተስኖኛል። ሶላቴን ሰግጄ ስልኬን እስካነሳ ያቅበዘብዘኛል። ሰብር አይኖረኝም ተሰግዶ እስከሚያልቅ ስልኬን አንስቼ ዋትስአፕን ከፍትና በየግሩፕ ተንደርድሬ ጥልቅ እልና ከሰላት በኋላ የሚባሉ ዚክሮች ቆየሁ ከተኳቸው። ምን ተሻለኝ ሰዎች ስተኛም ስነሳ ስበላ ስጠጣ አብሮኝ ነው ጀዋሌ አይለይም ከጄ ከሰው አላውራ ብዙ ነው ወዳጄ? ጓደኛ ምትቻለሁ ዘመድ አልጠጋ፣ ቀኑን ለሊቱ ቀኑን ለሊቱን ሆኛለሁ ከስልኬ ጋ። ማንነቴን ረሳሁ ኢማኔም ወረደ፣ በኦንላይን ፍቅር ልቤ ተጠመደ። ከስልኬ ጋ አልቅሼ ከስልኬ ጋ ስቃለው፣ አቅፌው ተኝቼ አብሬው ነቃለሁ ኔትወርክ ኔት ከደከመም እጭና ነቃለው። የሆንኩትን ነገር እረ ምን አውቃለው? በዚህ ሁኔታዬ አጀሌ ከመጣ ወደ ኼራ ሲሄድ ምን ይሆን የኔጣ? ዛሬም ዱንያ ላይ ኢማኔ ዛሬም ዱንያ ላይ ኢማኔ እንዳሳጡኝ አውቃለሁ በኼራም እንደሚያስጠይቁኝ ባመጡብኝ እዳ ካለህ ፊት አዋርደው፣ እንደሚያስጠይቁኝ መቼ ጠፋኝና ባላንጣነታቸው። ይልቅ ምላድርግ? እንዴትስ አድርጌ ከውስጤ ላውጣቸው? እኮ በምን ጠበብ ልገላገላቸው? መላቀቅ አለብኝ፣ መላቀቅ አልችልም ካልተውኩኝ ኢንተርኔት እና ሙስሊሞቹ መከሩኝ ባካችሁ፣ ወደ አኼራ ሄጄ በጀሃነም እሳት ሳልቀጣባችሁ ይላል የግጥሜ ርዕስ። እስከመጨረሻው መጨረሻው ድረስ አዳምጡት ማለት ነው። ብዙ እህቶቻችን በስልክ ከኔ ጀምሮ በስልክ ነው ረጅም ጊዜያችንን የምናሳልፈው። ይሄ መልእክት እንግዲህ ለስደተኛ እህቶች ወንድሞቼ ይሆናል ብዬ አስባለሁ። ምክንያቱም እኛ ስልክ ከያዝን ሁሉን ነገር እንረሳለን። ኸይር ነገር ላይ ብናሳልፈው ስልካችንን ይዘን በኸይር ነገር ላይ ብንሳተፍበት ብዙ ለውጦችን እናመጣለን። ግን ደግሞ ያው ሶሻል ሚዲያ አላህ ስብሓን ወታላ አገራግቶልናል። በኸይር ነገር ከተጠቀምነውም ብዙ ነገሮቻችን ይለወጣሉ። በመጥፎ ነገር ከተጠቀምነውም ደግሞ እንደዛው ህይወታችን ይበላሻልና መስጠት ባለብን ሰዓት ላይ በኸይር ነገሮችነት ረጅም ሰዓት ስልክ ላይ እየቆየን ከኢብ አዳ መዳከም የለብንም እና ለሁላችሁም መልእክቱ ይድረስ ብዬ አስባለሁ፣ ይደርሳል ብዬ አስባለሁ። ሁላችሁም በብዛት እንዲኝናችሁ ብዬ አስባለሁ። ምክንያቱም በጣም ነው የምንዳከመው። ስልክ ስንይዝ ሁሉን ነገር እንረሳለን። እስቲ ነው ማዳም ቤት እንኳን ሆነን ስራችንን የምንረሳ ምግብ እየሰራን ከሆነ ምግብን እናቃጥላለን። የዱንያ ቤታችንንም የኸይራ ቤታችንንም በእጃችን ሆኗል ማለት ነው። በስልካችን እዚህ ሆነ ኸይር ነገርን መስራት እንችላለን። ኸይሮንም ደግሞ መስራት እንደምንችል ሁሉ ደግሞ ከጎንም መጥፎ ነገር አለው ማለት ነው። ከዛ ከመጥፎ ነገር እንዴት አድርገን መራቅ አለብን? የሰላት ሰዓታችንን የዚከር ሰዓታችንን በቃ ኢባዳ የምናደርግባቸውን ነገሮች ሰዓት መለየት አለብን። እረፍት ማረፍ ባለብን ሰዓት ደግሞ በቂ እረፍት መውሰድ አለብን። ረጅም ሰዓት ላይ ስልክ ላይ ማሳለፍ የለብንም። ስራችንንም ደግሞ እንደዚሁ መስራት አለብን። ምክንያቱም እኛ ስንሰራ ነው ገንዘቡም ሐላል የሚሆንልን ማለት ነው። ስለዚህ ባረባ ነገር ተጠምደን ከስራችንን መሳነፍ የለብንም መስጠት ያለብን በፕሮግራም ሁሉን ነገር ስንጠቀም በፕሮግራም መሆን አለበት። ስልካችን ላይ አንድ ሰዓት የምንቆይ ከሆነ አንድ ሰዓት ሁለት ሰዓት ደግሞ ማረፍ አለብን። ከጤናችን አኳያ ብዙዎቻችን አይናችን በሽተኛ ነው የሚሆነው ስልክ ረጅም ሰዓት በምናሳልፍ ሰዓት እና ረጅም ሰዓት ስልክ ላይ ማሳለፍ ብዙ ጣጣዎች ያመጣብናል እና እባካችንም ለሁሉም ሰዓት በፕሮግራም እንንቀሳቀስ። ሁላችሁንም አላህ ስብሐነ ወተዓላ ይጠብቃቸው፣ ይጠብቃችሁ። ለምትሰጡኝም ማስተያየት ለምታበረታቱኝም ጀዛካላህ ብያለሁ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮቹ ደግሞ ላይክ፣ ሼር ማድረጋችሁን አትዩ። እስከ መጨረሻ ድረስ ቪዲዮውን ተከታተሉ፣ አበረታቱኝ። ወዲያ አገሬ ልጆች ሁላችሁንም አላህ ስብሃነ ወተዓላ በያላችሁበት የጠብቃችሁ። አላህ ሀገራችንንም ሰላም ያድርግልን። እኛም ሰርተን ሀገር አለን ብለን የምንገባው ሰላም ሲሆን ነው እና ቅድሚያ አላህ ስብሃነ ወተዓላ ሀገራችንን ሰላም ያድርግልን። ሰላም አለይኩም ወረሕመቱላሂ ወበረካቱ።